አሰላሙ አሌይኩም ወራህማቱላሂ ወበረካቱ ውድ የተከበራችሁ ያህት ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝዝዝዝዝጥ ይበልልኝ። እንግዲህ ዛሬ መተናል መተናል መተናል መተናል መተናል ብሏል የሀገሬ ሰው እና እንዴት ናችሁ? እንዲህ ደህና ናችሁ ወይ አማን ናችሁ? ላችሁም ሰላማችሁ ዝዝዝዝዝ ይበልልኝ። እንዴት አድርጎ ይዟችኋል? እንግዲህ ዛሬ መተናል መተናል መተናል መተናል መተናል በለና እኛ ኩ እነሱ መለቀቃቸውን አይተው እኛ መለፍለፋችን አንተው እንዲወቅ ወዲያ ገባ ማለት ነው። እነሱ ተነፋቅረው ንፍርቅርቅ ብሎ እኛም ደግሞ ወዲ እንትን አስገቡ ማለት ነው። እና እንግዲህ ዛሬ ሱመያ ማለት ነው። ሱመያ ትናንትና በለቀቀችው ቪዲዮ ምንም እንትን አላለኝም። ለምን ደስ አይልም? አንድ ነገር ቃል ገብተሻል። ያችኛ ይቱን ለምን እንደዛ አረገ ተብሎ ከአላህ ጋር መጣላት የለብሽም ምክንያቱም አላህ ነው እና ሁሉ ነገር ቀዳሚ። ስለዚህ አሁን አንቺ ሰላምን ለምን ተናገረ ብለሽ ለህዝብ የተናገርሽውን ቃል ማጥፍ ማለት ቃሉን ያጠፈ ሰው ሙናፊቅ ነው። ገባሽ እና ቃል የሚያጠፍ ሰው ከሙናፊቆቹ ነው የሚቆጠረው። ስለዚህ ቃል ቃል ነው። የእሷና የስዕድ የራሳቸው ኬዝ ሊኖር ይችላል። ባይሆን እንኳን አንቺ ለምን ብለሽ መጠየቅ ነው እንጂ እሱን በህዝብ ፊት የተናገርሽውን ቃል የገባሽውን እንደገና ማጠብ በጣም ያስጠላል። ሀቂቃ ማለት ነው ይሄ የሙስሊሞች ባህሪ አይደለም። ይሄ የሙስሊሙ ባህሪና አህላቅ አይደለም። አንድ ሰው ቃል ተገባ ቃል ገብቷል፣ ያውም በህዝብ ፊት ነው የገባሹ። ህዝቡን እንኳን ብትንቂ አላህ ደግሞ የአላህን አላህን ቃል መጣስ አይቻልም። ስለዚህ ቃልሽን አክብሪ። ቃል ማለት ከባድ ነው ማለት ነው እና ይሄ ሰላም እንዲዛ አርጓታል ምናምን የምትይው ይሄ ትንሽ እንትን ይላል። እርግጥ ያረጋትን አይተና ሁሉም ነገር እሱ ያን ነገር ቢያረግ ቢያጣፋ፣ አንቺ ደግሞ ተከተለሽ ገደል መግባት አለብሽ? እንደዚህ አይነት ነገር ለ አያስፈልግም። የልጅሽ አባት ነው። እሷን እሷም ላንቺ ብላ ይሆናል ያን ነገር ማድረግ የያዘችው መስዋዕት እየከፈለችልሽ ነው። ነገር ግን ለምን እንዲያረክ ብለሽ መጠየቅ ነው እንጂ ያለብሽ አንቺ ግዴታ፣ ልጅህን ልጆችን አላሳይም ማለት አይቻልም። ምክንያቱም ከሱን የወጡት አንደኛው የጋራችሁ ነው። አንቺ ብቻ አደለሽ የሚወለድሻቸው አብራችሁ እንትን ያላችኋቸው ልጆች ስተሆኑ ድረስ አንቺም እሱም ተመካክራችሁ ህይወታችሁን መምራት ይሻላል ማለት ነው። ይህ የማይሆን ነገር በጣም ያስጠላል፣ ሀቂቃ ማለት ነው። አንዳንዴ የምናደረገው ብናጥሩ ነው ብዬ አስባለሁ። ስለዚህ ረጋ ብለሽ አስቢበት። ሰር ደግሞ በጣም አጥፍቷል። እርግጠኛ ነው ጥፋት እንዳጠፋ በጣም በጣም ማለት ነው። ጥፋተኛ ነው። ጥፋቱ ደግሞ ለምን ሰላምን ነይ ብሎ በሀዋ ሀሳቡ ያን ነገር ያን ነገር ማድረግ የለበትም ነበረ። ምክንያቱም አሁን ይሄን ነገር ሀዋ ላትኖርበት ትችላለች፣ ግን እንዳረገች ነው የሚቆጠረው እና እዚ ላይ ጥፋት አጥፍቷል ሰይድ። ሀዋ ያው ለተዳራች ብላ እንደዚ መሆን የያዘችው ማለት ነው። እና ይሄ በጣም የሚያስጠላ ነገር አታርጉ። ስለዚህ ወደ ልባችሁ ወደ ቀልባችሁ ተማላ እሱ እንላለን እና እንግዲህ፣ ፓስፖርት ብትቀማት እሷ ያው አንተን እና እሷን ለማስታረቅ አቁን አውጥቼ ብላ ያን ነገር እየተፍ ቸረቸረች። አንተ ደግሞ ይህን ነገር ማድረግ የለብህም ማለት ነው እና ሲቀጥል፣ ዛሬ ሀዋ እና ሰይድን ጠርታው ነበረ። ሰይድን ጠርታው ለምን እንደዛ ረክ ለምን ሰላም ጋር አጣላኸኝ? ምንድን ነበር ያወራ ነው? እንደዛ አይነት መሻኪል ልታመጣ ነው እንዴ? ብላ ብላስ ጠይቀው። እኔና እሷ ኬዝ አለን እያለ ነው። ኬዛቸውን ባይታወቅም እሷ አታስታርቀንም ሀቅ ግን ዝግ ብላ ትወጣለ የተመነምናለች እንጂ እያለ ነው እና ሀዋ ደግሞ። በጣም ነው የተከፋችሁ። በጣም ነው የተበሳጨችሁ። ምክንያቱም ሰላምን ልጁን እንትን ብለው ለማዋቅ ነበረ ቀዳቸው። ነገር ግን ሰይድ ዝምሃን ላይ ገብቶ በጣም ያጠፋው ነገር ስላለ ሀዋ በጣም ተቀይመዋለች ማለት ነው። እና ሰይድ እንግዲህ ወዲራ ስለተመለስ ማለት ነው ምንድነው ያለው? እኔ ኮ አለ እቤት ስገባ አለ ዘፍ ነው ምለው አለ በቃ እና እንዲያው የሆነ ነገር አረጋታለሁ ብዬ ቤት ገባሃዩ ጋር አለ በቃ እንስፍስፍ ላለሁኝ አላለ። ወይ ጉድ፣ ወይ ጉድ፣ ወይ ጉድ፣ ወይ ጉድ፣ ወይ ጉድ። አዋ ደግሞ የኔ ምስኪን መተፋቅር ነው። መስተፋቅር መስተፋቅር አድርጋብሃለች። መሰለች ልጅ አትለው መስተፋቅር ሰላሚ እንዲያው ወላሂ እውነት ነው። አሁን እንኳን ያስብላል ሐቂቃ ማለት ነው። መስተፋቅር የሚባለው ነገር እየተደረገ ነገር ይመስላል። እና ይሄን ነገር ካረገ ሰይድ ወዲያ ልብ ወዲያ ቀልብ መመለስ አለብህ ማለት ነው ሀዋዬ። ቁርአን እኮ ማለት ነው ሰይጣን በጣም ይፈራል። ለዛ እኮ ነው የቁርአን ስም ቁርአን ሩቃ ይቀራብህ ብዬ ብለው ዘለዋ ዳ ያለች ነው አዋየ። ቁርአን እኮ ማለት ነው። አሰ ሰይጣን ጋር እየታገለ ስለሆነ ምንም ማድረግ አይቻልም። አንቺ ግን በሽታው ነው አውቀሽለታል። ሌሎቹ ናቸው እንጂ አላወቁለት። አንቺ እንኳን እንኳን አውቅሽለት ላለይ በጣም አውቅሽበታል። ይቅርታ ዝግ ቀሳ ላይ የጥበብ ነው ማለት ነው። ውሃ ወደ ዝን የሚያፈሰው ነው። አውቶማቲኩ ወደ ያማ ነው የሚያስገባው። እና የቆ ሰይጣን ስለሆነ ማለት ነው ሰይጣን እኮ ይታገለዋል። ስለዚህ ቁርአን ስለሚፈራ በቃ የሆነ ነገር ያደርገዋል። ሰይጣንና ቁርአን ስለማይወደዱ ማለት ነው። ሀዋዬ አንቺ በጣም መልካም ሰው ነሽ፣ በጣም ጨዋ ነሽ። በጣም ማድሪ ለሱም ለሷም ብለሽ ህይወታቸው እንዳይበጠበጥ አብረው እንዲኖሩ የምታደርጊው ጥረት በጣም በጣም ከምንም በላይ ደስ ይላል። አንቺ ማለት መልካም ጓደኛ ነሽ። እውነት አንዳንድ ያሉ አስመሳይ አንቺ ግን ከእውነት ከእውነት ከእውነት ምንም ወዲያ ወዲህ የሚባል ነገር የለውም። በጣም መልካም ልጅ በጣም ጨዋ ነሽ። ፈጣሪ ደግሞ ጨምሮ ጨምሮ ይስጥሽላለሁ። አሁን ደግሞ ተስፋልን ኢንሻ አላህ አስታርቅሻቸው አብረው ሆነው አብረሹ ነሽ የምናይበት ቀን ቅርብ ያድርግልን እንላለን እና እንግዲች ወዲያ ወዲ ወዲያ ወዲ ወዲያ ወዲ ወዲ ወዲ ይላል እንግዲህ፣ ሰይድ ምንም ማድረግ አልተቻለም። ሀዋ ግን መልካም ሰው ነሽ። እያረሱን እሰሩትን አሰሩት እና ይዛችሁት ሂዱ። ምንም አድረግ አይቻልም እና እንችም ዝግጁን ይብለሻል። እንግዲህ ያላ ቀልቡን ይመልስ። ልጁም ደግሞ ያው አልተገኘችም ነው ያለው መሰለኝ። ያው ስለዚህ ዝክ ብላችሁ ፈልጋችሁ እርግጠኛ የታገኟታላችሁ አንችንና ሱመያን አብራቸውን ለማየት እያብቃን እንላለን። አንቺ የኔ ውዴት ፈጣሪ ጠብቅሽ እንላለን። መልካም ሰው መልካም ሁሌ መልካምነት ይነሳል። መጥፎ ሰው ደግሞ በመጥፎነት ነው የሚነሳው። አንቺ ግን ተጎኗ ነበርሽ፣ ተዳሩ እንዲያምር በቃ እና አሁን ሰይድ እንግዲህ ያው አስቀሩበትና እንየው። እውነትሽ ነው ላይ ሰይጣን ስበት ስለተጠቀው መሰለኝ ወይ አንተና ሄደ የነበረ ቻይና ማለት ነው። ምን ምን ይታወቃል፣ እነዛ አባ ኮንቾር ምናምን ስለሚበሉ እዛም ሰይጣኑ አብሮ ጠካ ብሎት ሞቶ ይመስለኛል። እኔው ታጠግቶ ለመሰለኝና ምንም ማረጋ ይቻለ። እንግዲህ ፈጣሪ ወደ ልቦ ነው ወደ ቀልቡ ይመልሰው እንላለን። አስታቂ እንግዲህ ማለት ነው። እኔ እሳኩት በአንቺ ነው፣ በሌላ አይደለም፣ እልሻለሁ። ያሳሽኝ አንቺ ነሽ እና እውነት አንዳንዴ በጣም ነው ያሳሽኝ እልሻለሁ። ሀያቲ ፈጣሪ እንግዲህ እይጠብቃችሁ እንላለን። አብራችሁ እውናችሁ ለማየት እያብቃን ልሻ አለው። ሰው ሁሌ ይነሳል፣ መልካም ጓደኛ ባዲ ይነሳል፣ መጥፎ ጓደኛ በመጥፎ ይነሳል። ምንም ማድረግ አይቻልም። እና ኑት ወለ እና አበባ ፏፏፏፏፏ እያላችሁ አበባ ማለት ነው። ቅጠል በጥጠል ነው ቤታችን። እናኑት ወለ እንግዲህ እኛም ጋር ማለት ነው። እናንተ እኮ እንዲህ ዛር ግን እንቀበልሻለን ማለት ነው። ሱመያ አበባ ማለት ነው። እና እንግዲህ ጫው ፈተባባሉ፣ ይቅርታ ተባባሉ። አሁን እንግዲህ ይዱም እየመጣጣ ስለሆነ ማለት ነው። አብራችሁ ደግሞ ለይድ የምናያችሁ ያርገን እንላለን፣ ያብቃን እና ወደ ራሳችሁ ተማላሱ እንላችኋለን፣ እንወዲያችኋለን እና ከብራችኋለን። ነገር ግን አብራችሁ ተማሳችሁ በአንዲ ስትሆኑ ማለት ነው። እኛም ለአበባ አብሽሩ፣ አበባውን ዝግጁ አድርገን እንጠብቃችኋለን እንላለን። ፏ ዘና ብለን ማለት ነው። አበባ በአበባ እንድ በአበባ ነው የምናሸበርቅላችሁ ይታያችኋል። ምንድ ነው በአበባ ትሽጫለሽ እንድ እንዳትሉኝ እናንተ እኮ ማለታቸው አይቀርም አበባ ትሽጫለሽ እንዲ አንቺ ልጅ እንዳትሉኝ ማለት ነው። እና እንዲህ የምታዩት እንግዲህ ቤቱን

እንጂ እናንተ እኮ በቃ ወዲያ እንዲሆን ዲኒ የስትሉብን እኛም ድንግርግር አረገን። እንላችኋለን ሞዲያችኋለን እና ከብራችኋለን ይመቻችሁ።